የ1500 በላይ ስራ አጥ ዜጎችን ሕልም ያሳካና ወደ ስራ ያስገባ የአንድ ጀንበር የስራ እድል መፍጠር መርሃ ግብር በቂርቆስ ክፍለ ከተማ ተከናወነ። በተመቻቸው እድልም ወጣቶቹ ደስተኛ መሆናቸውንና በስኬት ወደ ተሻለ ደረጃ ለመሸጋገር እንደሚሰሩ ተናግረዋል። በመርሃ ግብሩም የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ፣ የክፍለ ከተማው የዲሞክራሲ ስርዓት ግንባታ ኃላፊ አቶ አደፍርስ ኮራ፣ በአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ምክትል ኃላፊ አቶ አበበ ተቀባና ሌሎችም የክፍለ ከተማው አመራሮችና የስራ እድሉ የተፈጠረላቸው ከ1,500 በላይ ወጣቶች በመርሃ ግብሩ ተገኝተዋል። መንግስት ሰው ተኮር ነው ስንል በምክንያት ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ናቸው። የሰው ልጅ ከሰራ የማይለወጥበት ምክንያት እንደሌለ ያስመሰከረ ስራ ቢኖር ይህ የአንድ ጀንበር የስራ እድል መፍጠር ስራ ነው። በዚህ ውስጥም የሰው ተኮር ስራ ምን ያህል ለሰው ልጅ ለውጥ እያመጣ እንደሆነም መገለጫ ነው ሲሉ ዋና ስራ አስፈጻሚው ተናግረዋል። ብልጽግና መንግስታችን ሰው ተኮር ነው ስንለው ማረጋገጫው ለዜጎች ትልቅ ክብርና ስራ ላጡ ወገኖቻችን የስራ እድል እንዲፈጠርላቸው እራሳቸውን ጠቅመው ቤተሰባቸው እንዲጠቅሙ ቤተሰባቸውን ጠቅመው ደግሞ ለሀገራችን ሁለንተናዊ እድገት ዋልታና ማገር እንዲሆኑ ሰፊ እድሎችን በዚህ በአጭር አመታት ጊዜ ውስጥ እየፈጠረ ይገኛል። ወደ ኋላ መለስ ብዬ ከአሁን በፊት በነበሩ ስርዓቶች ምናልባት ወጣቶች ወይም ስራ የሚፈልጉ መንግስት ሳይሆን ስራ ይፈጥርላቸው የነበረው በራሳቸው ድካምና ልፋት ካልሆነ በስተቀር መንግስት የስራ አማራጮችን ፈልጎ ለወጣቶች ተጠቃሚ ሲያደርግ አልነበረም። ይሁንና ሰው ተኮር የሆነው መንግስታችን ብልጽግና የሚሠራውን ለሰው ሁለንተናዊ ብልጽግና ለሁለንተናዊ እድገት ሄዶ ሄዶ ለሰው ልጆች ደስታና ምቾት ስለሆነ በተለይ የሀገራችን ትኩስ ኃይል የሆነው ወጣት ኃይል በሁለንተናዊ መንገድ ስራ እንዲያገኝ ከአሁን በፊት ባሉ ጊዜያቶች ሰፊ ጥረት ሲደረግ ቆይቷል። ለዚህ አገር ተረካቢ ትውልድ መንግስት ትኩረት ሰጥቶ እየሰራ ነው ያሉት ዋና ስራ አስፈጻሚው፣ በስድስቱ እድገት ተኮር ዘርፎች ስራ እየተፈጠረ ነውም ብለዋል። የኛ አገር በወጣቶች የታደለች አገር እንደመሆኗ በተለይ የአንዳንድ አገራትን ቁጥር በላይ ነው ወጣቱ። ስለዚህ ለዚህ ወጣት ለዚህ ትኩስ ኃይል ለዚህ አገር ተረካቢ ኃይል መንግስታችን ልዩ ሁኔታዎችን በማመቻቸት መጀመሪያ ቅድም ክቡር አቶ ዘመን እንዳሉት ምን ጸጋዎች አሉን በምን ላይ ሊሰማሩ ይችላሉ በሚል በመለየት ለምሳሌ በኢንዱስትሪ በማኒፋክቸር በከተማ ግብርና በልዩ ልዩ አገልግሎቶች በቅጥር እና በመሳሰሉት የስራ አማራጮችን በመፈለግና በየስራ ባህሪያቸው የልልም ይሁን የቴክኒክ ስልጠና በመስጠት ከዚህ በፊት ላሉ ወጣቶች ሰፊ የስራ እድል ሲፈጠር ቆይቷል። በዛሬው እለት እንደ ቂርቆስ ክፍለ ከተማ ለ1500 ለምትሆኑ ወጣቶች የተፈጠረው የስራ እድል ደግሞ ከሌላው ጊዜ በተለየ ልዩ ያደርገዋል። በድጋሚ እንኳን ደስ አላችሁ። የሰው ልጅ የሚያስከብረው ስራ ነው። ያ ሆነ ማለት ደግሞ ሀገር ተከበረች ማለት ነው ያሉት ደግሞ በከተማ አስተዳደሩ የስራና ክህሎት ምክትል ኃላፊ አቶ አበበ ተቀባ ናቸው። እንደ አዲስ አበባ በአንድ ጀንበር ከ20,900 በላይ የስራ እድሎችን ለመፍጠር እየተሰራ ነው። ከዛ ውስጥ ቂርቆስ ክፍለ ከተማ የወሰደውን እቅድ ሙሉ ለሙሉ በማሳካት ለ1,500 በላይ ለሚሆኑ ወጣቶች የስራ እድሉን ፈጥሯል። ለዛ ቢሮ ትልቅ ክብር አለው ብለዋል። መንግስታችን የወጣቱን ተጠቃሚነት ለማረጋገጥ በገባው ቃል መሰረት እየከወናቸው ያሉ በርካታ ስራዎች የዚህ መገለጫ ናቸው። በዛሬው ዕለት ለየት ባለ መልኩ የምናከብረው የአንድ ጀንበር የስራ እድል ፈጠራ በከተማ አስተዳደር ደረጃ ቅድም እንደቀረበላችሁ ከ20,900 በላይ የሚደርሱ ዜጎችን በዚህ ከተማ ውስጥ የስራ እድል እንዲፈጠርላቸው ለማድረግ ከተማ አስተዳደሩ ከስራና ክህሎት ቢሮ ጋር በመሆን ከፍተኛ እንቅስቃሴ እያደረገ ይገኛል። በዚህም በርካታ ክፍለ ከተሞች ይህን ቀናነት የተሞላበት ስራ ውጤታማ ለማድረግ በእጅጉ በላቀ ሁኔታ እየከወኑ ይገኛሉ። ለዚህ በተደጋጋሚ በጥንካሬውና በውጤታማነቱ የሚታወቀው ቄርቆስ ክፍለ ከተማ ያቀደውን እቅድ 1,500 በላይ ወጣቶችን የዚህ እድል ተጠቃሚ ለማድረግ ያደረገው እንቅስቃሴ በከተማ አስተዳደሩና በስራና ክህሎት ቢሮ ስም እንድታከብሩልንና እንድታመሰግሉልን በዚህ አጋጣሚ ይጠይቃሉ። የዛሬ መነሻ ለነገ መዳረሻችን መሆኑን በማወቅ በተፈጠሩ የስራ እድሎች በመስራት ለሌሎች ወጣቶች አርአያ መሆን ይገባልም ብለዋል አቶ አበበ። የዛሬ መነሻችን የነገ መዳረሻችን ማረጋገጫ ነው። የስራ እድል ሲፈጠርልን በዚህ መስክ ስንማራ ስንሰማራ ቀጣይ የምናርፍበትን ቀጣይ ምን ማድረግ እንዳለብን በእጅጉ በርቀት የምንመለከትበት ትልቅ መድረክ ነው። 1,500 ወጣት በአንድ ጀንበር ይህ ድል ሲፈጠር ከናንተ የእናንተን ሞዴልነት የናንተ አርአያነት፣ በመከተል ሌሎች ወጣቶች ወደዚህ በመምጣት የዚህ ድል ተጠቃሚ እንዲሆኑ የእናንተ ድጋፍ የእናንተ ታታሪነት ወሳኝ ነው ብለን እናምናለን። በክፍለ ከተማው ይህን ስራ ለማሳካት ከአንድ ወር በላይ ሲለፋበት ሲደከምበት የቆየ ስራ መሆኑን ያነሱት ደግሞ የክፍለ ከተማው ምክትል ዋና ስራ አስፈጻሚ እና የስራና ክህሎ ጽህፈት ቤት ኃላፊ አቶ ዘመን ተስፋዬ ናቸው። እንደ ቂርቆስ ስራና ክህሎ ጽህፈት ቤት በአንድ ጀንበር 1500 ዜጎች ስራ እድል ለመፍጠር ከአንድ ወር በፊት ንቅናቄውን የጀመርንበት ሂደት ነው ያለው። ይህን ንቅናቄ ስንጀምር ቀድመን የሰራ ነው በተለይ የዜጎች ላይ የስራ ባህልና ምርታማነትን ከመጨመር አኳያ የማህበረሰብ ንቅናቄ አድርገናል። ይሄ ንቅናቄን የጀመርነው ከብሎክ የጀመርነው በብሎክ ሰባ ሰው ማዕከል ያደረገ በተለይ ምርታማነትን ከመጨመር አኳያ የግንዛቤ ማስጨበጫ መድረክ እያንዳንዱ ማህበረሰብን አወያይተናል። በብሎክ ብቻ አልታጠርንም፤ በወረዳም ደረጃ በክፍለ ከተማም ደረጃ በተለይ የማህበረሰብ ንቅናቄ መድረክ አድርገን ወጣቱ ምርታማ እንዲሆን ዜጎች ምርታማ እንዲሆኑ ስራ እድል መፍጠር ብቻ ሳይሆን በአጭር ጊዜ ውስጥ ኢኮኖሚያዊ ተጠቃሚነትን እንዲያረጋግጥም እንደ አስተዳደር እንደ ስራና ክህሎት ሰፋ ያለ ንቅናቄ መድረክ አድርገናል። ይህንን ተጠቅመን ከግንዛቤ መድረክ በኋላ በብሎክ ደረጃ በወረዳ ደረጃ ምዝገባ ያደረግንበት ሂደት ነው ያለው። ይሄ ምዝገባ በተለይ ቅድም እንዳለው በአንድ ጀንበር 1500 ዜጎች ስራ እድል ለመፍጠር ከ1600 በላይ ዜጎችን የመመዝገብ ስራ ነው ይሰራሉ። የመመዝገብ ስራ ነው ይሰራሉ። ይሄን መመዝገብ ስራ ስንሰራ ባለ ድርሻ ተቋማትን አሳትፈናል። በተለይ አንዱ የስትራቴጂያዊ ግባችን አንዱ ወጣቶችን ማሳተፍ ነው። ምሩቃንም ማሳተፍ ነው። ሴቶችን ማሳተፍ ነው። ይሄን መነሻ አድርገን በተለይ ባለድርሻ ተቋማት ነው ወጣት ክንፍ፣ ሴት ክንፍ፣ ወጣቶችና ስፖርት፣ ህብረተሰብ ተሳትፎ፣ ሴቶችና ህፃናት በጋራ በመሆን የመለየት ስራ የተሰራበት ሂደት ነው ያለው። ይሄ ውጤታማ ስራ የሰራንበት ሂደት ነው ያለው። በዚህ የጀመረው የስራ እድል የመፍጠሩ ሂደት በስልጠናዎች ታጅቦ ባሉ ጸጋዎች የአንድ ጀንበር ስራ የመፍጠሩ ሂደት የተሳካ ሆኗል ብለዋል። እኛ ወጣቶች ነን እድሜያችንን የወላጆቻችን ጥገኛ ሆነን ብዙ አሳልፈናል። ይሄ የእኛ ትልቁ ድክመት ነበር ያሉት ስራ እድሉ የተፈጠረላቸው ወጣቶች፣ አሁን ግን መንግስት ባመቻቸው እድል በመጠቀም የስራ ባለቤት ሆነናል። ያ ለእኛ ትልቅ የስኬት መንገድ ነው ብለዋል። ካሳሁን ጉልማ እባላለሁ። መጀመሪያ ዲግሪ በ2015 ዓ ም በአካውንቲንግ ተመርቅ ያለው፣ ከዛ በኋላ ግን ያው አጋጣሚ ሆኖ ስራ አላገኘሁም ነበረ። ከዛ ያው የወረዳው ጥቃቅን ቢሮ አሁን ስራ እድል የሚባለው ጽፈት ቤት በተደጋጋሚ እየሄድን እንጠይቅ ነበረ። ከዛ በኋላ የሚያስፈልጉ ፕሮሰሶችን የኤልኤምአይስ ምዝገባ ተመዝገባሉኝ። ከዛ በኋላ የሲዩ ምንድ ነው ስልጠና የቴክኒክና ሙያ ስልጠና ላይ ለአምስት ቀን ሰልጦኛ። ትልቅ ነገር ለምሳሌ አሁን ትልቅ ቦታ ለመድረስ ትልቅ የራስ ድርጅት እንዲኖረን የራሳችን ካምፓኒ እንዲኖረን መጀመሪያ ከስር እየተኮትኮትን ካላደግን ቢሰጠንም ነገ ከነጎዲያ ፌል የማድረግ እድላችን ከፍተኛ ነው እና ከትንሹ መማር፣ ከትንሹ መውደቅ፣ በትንሹ መጀመር ለነገ ትልቁ ስኬት ወሳኝ ነው ብዬ አምናለሁ። ሰፊ ኦፖርቱኒቲዎች አሉ፣ መጠቀም ለሚችል ሰው ማለት ነው። ቀረብ ካልክ በተለይ ደግሞ አሁን በማኒፋክቸሪንግ ዘርፎች በተለይ በሰፋፊ እድሎች እየመጡ ነው ያሉት እና አሁን ኮሚኒኬት ካደረግካቸው፣ ከተግባባሃቸው፣ ወይም ደግሞ ቀረብ ብለ ስራዎችን ትማረ ከቻልክ ሰፊ ድሎች አሉ ብዬ አምናለሁ። ሳምራዊት ታጥሌ ከወረዳ አምስት ምንድነው ልብስ ስፌት ነው ተምሬበታለሁ። ከዚህ በፊት ግን ስራ አላገኘሁበትም ነበር። ለብዙ ጊዜ ቁጭ ብዬ ነበር ስራ በማጣት ማለት ነው። ሙያው አለኝ። ያው የቅጥሩ ሁኔታ ጥሩ ስላልነበር በማፈላለግ ላይ ያለው ይሄኛው እድል ሲፈጠር ሰለጠንኩኝ። እንደ አዲስ እዚህ የሰዋሰው ድርጅት ላይ ሰለጠንኩኝ፣ ፍላጎቴ ስለነበረ በጣም ኢንተረስቱ ስለነበረኝ እዚህ እንትን ላይ ሰክሰስፉል ሆኜ ነው የጨረስኩት። እንደዚሁም ደግሞ እንደ መቆጣጠር ሆኜ ነው እዚ የሰለጠንኩበት እንትን ላይ በመቆጣጠር ዘርፍ ላይ ነው የተቀጠርኩት አሁን ላይ ማለት ነው። ስሜ ዳግመ ታሪኩ ይባላል። የወረዳ አምስት ነዋሪ ነኝ። ክስ ከጨረስኩኝ በኋላ ብዙ ምንትን አልነበረኝም። ቤት ቁጭ ነበር ምለው እና በትንሹ የቤተሰብ ሸክም ነበርኩኝ ማለት ይቻላል። እና በወጣቶች ስራ ድል ተመሻሽቶ ወጣቶች የስራ ክህሎት ወደ ማኒፋክቸሪንግ ሙያ አስገባኝ። ቴክኒክና ሙያ ስልጠንን ወስድን፣ ወደ ስለም ወደው መርጭ የገባው እና ልምምድ አደረግን። ከዛ ቀጥታ ወደ ስራ ገባን ማለት ነው። በጣም ከባድ ነው ከምር። ከቤተሰብ ሸክም ላይ መውረድ ራሱ ትልቅ ሰላም ይሰጣል። አሁን ለቤተሰብ የተወሰነ ብር መስጠት ራሱ ትልቅ ነገር እና በጣም ደስ ይላል። ስሜ ሮቤሲሳ ይባላለሁ። ተማሪ ነበርኩ እስቲል፣ ግን ብዙም ስራ የሚሰራውኝም አልነበርም። የፈለግኩኝ ነበር ስራ ምናምን፣ ግን አላገኙም ነበር። በቤተሰብ ላይ ነበር የምኖረው እስቲል። ይሄ ነገር በወረዳችን በቀጠናችን ሲመጣ በዚህ ነገር ላይ እጅ ጠየቅኩኝ ምናምን ነገር በዚህ ነገር ላይ ተሳተፍኩኝ። ብቁ ሞኛ ያለኝ ስድስት ሰልጠኛ ያለኝ በዚህ ነገር ላይ እና ብቁ ነኝ። አሁን በዚህ ነገር ላይ እንዲሳተፉ ልምድ ማግኝተው ወደ ስራም እንዲገቡ መክራቸው አለኝ። ምክንያቱም ከመቀመጥም የምታገኘው ነገር የለም። እስቲ ለቤተሰብ ሸክም ነው የምትሆነው። አሚሮክ የነገር ነው የሚያስበው። ብዙ ነገር ታስባለ፣ ቤት ስትቀመጥ፣ ሱስ አለ፣ ስንት ነገር አለ፣ ራስ ክል ማጣትም አለ። እስቲ ለነገር እንዳይሆን እንደዚህ አይነት እድሎች ሲገኙ፣ ሲፈጠሩ ወደዚህ ነገሮች ፈጥኖ መግባት ገባ፣ እና ራስ መቀየር አለባቸው ያስባሉ።